ዛሬ ዝምታ ከሚለው የዶክተር ኃይለ ጊዮርጊስ ማሞ ወይም በብዕር ስሙ ጲላጦስ አዲሱ መጽሐፍ ውስጥ ሰው ማለት ሰው ማለት የሚለውን ንባብ እናነባለን። ተጋበዙልን። አንዳንዴ ከላይ ላይ ሩጫ ተላቆ በጠለቀ ሀሳብ መጓዝ የሚያስፈልግ ይሆናል። ለዚህ ጉዞ ደግሞ የተሻለው መንገድ ፍልስፍና ነው። በፍልስፍና መነጽር የዘመኑን ሰው ማንነት ለመፈተሽ ተነሳን። የማንነቱ ማንጸሪያ ደግሞ የተቀሩትን እንስሳት አደረግን። ሰው የመሆን ምስጢር በማሰብ ላይ ተቀምጦ ከእንስሳ ከለየው ሰው ያለ መሆኑን ደግሞ ከእነሱ ከተቀዳ ባህሪ ወይም ተፈጥሮ ይገለጣል። ነው ሰው መሆኑ። የሰው ልጅ አስመልክቶ ከጥንታዊው የግሪክ የጥበብና እውቀት ዘመን አንስተው እስከምንገኝበት የዘለቁት አስተሳሰቦች በመሰረታዊነት የሚያመሳስላቸው አንድ ነጥብ ቢኖር ሰው ከሌላው እንስሳ የሚለየው ማሰብ በመቻሉ እንደሆነ ማስቀመጣቸው ነው። ፕሌቶና አርስቶትል በበርካታ አስተሳሰቦቻቸው የሚለያዩና የማይስማሙ ቢሆኑም ማሰብ የሰው ልጅ ብቸኛ መገለጫ ከመሆኑ ጋር በተያያዘ ግን አቋማቸው ተመሳሳይ ነበር። ሮማውያኑም ጠቢባንና አሳቢያን እንዲሁ በሰው አፈጣጠር የሚሆን የወደፊት እጣ ፋንታው ላይ ጎራ ይለዩ እንጂ የሰው ከሌላ እንስሳ መለያው በሆኖ የማሰብ ችሎታው ላይ ግን በአንድነት ቆመው ትክክል ነው ብለዋል። የምድራችን ሃይማኖቶችም በሚያራምዱት የእምነት መርህ ዙሪያ የየራሳቸውን አቋም አንግበው ተከታዮቻቸውን ማሳመናቸው ባይቀርም ወደ ሰው የልዩነት ምስጢር ሲደርሱ ግን ማሰብ ከመሆኑ ላይ አልተለያዩም። የዓለም ፍልስፍናም እንደ ዴካርት፣ ስፒኖዛ፣ ሌቢንዝ ወይም ደግሞ ሎክ፣ ካንትና ሄግል አይነቶቹን አሳቢያን ባፈለቀባቸው ዘመናት ሰውን አስመልክተው የሰነዝራቸው የነበሩ የሀሳብ ልዩነቶችን ሲያስተናግድ የሰው የማሰብ ብቃት ላይ ግን የሁሉም ተመሳሳይ ሆኖ አላከራከረም ነበር። እንግሊዛዊ ፈላስፋ ጆን ሎክ እንዲህ ያስቀምጠዋል። የማሰብ ብቃት የሰው ልጅ የማሰብ ብቃት ሰውን ከሌላው እንስሳ የለየው መሠረታዊ ጉዳይ ነው። ይህ የሰው የማሰብ ብቃት በሎክ እምነት በእንስሳቱ ዘንድ ከሚገኙ የማስታወስና የስሜትን ምላሽ ከመግለጥ ባሻገር በምናቡ ወይም ኢማጂኔሽን የነገውን የማየት ብቃት እንደተጎናጸፈ ሆኖ ይቀርባል። በእንስሳት ዘንድ ዛሬ እንጂ ነገ አይታወቅም። የሚያሳስባቸው የዛሬ ምግባቸውን ማግኘትና የረሃባቸውን ጥያቄ መመለሳቸው ብቻ ነው። እንስሳቱ ስለመጪው ተተኪያቸው አስበውም ሆነ ተጨንቀው የሚያስቀምጡት ጥሪት የለም። ዛሬን እስኪጠግቡ መብላት እንጂ ለነገ ቀንሶ ማስቀመጥና ማስተረፍ በነሱ ዘንድ አይታወቅም። ግልግሎቻቸውን ከመመገብ ባለፈ ስለ ሌላው የእነሱ ዘር መራብም ሆነ መጠማት የሚመለከታቸው አይደለም። በየተሰማሩበት መስክና ጫካ የራሳቸውን አስሰው የሚሆን ተናጥቀው ይበላሉ እንጂ ሌላው መሰላቸውን እንብላ በማለት አይጋብዙትም ወዘተ። የሰው ልጅ ግን ከእንስሳቱ በተለየ የማሰብ ብቃት ስላለው የዛሬው ጥጋቡ ብቻ ሳይሆን የነገው ረሃቡም ያስጨንቀዋል። ስለዚህ ትውልድ ብቻ ሳይሆን ስለ መጪውም ሊያስብና የተሻለ መኖሪያ ሊፈጥር ይነሳል። ለሌላው መሰሉ ቀንሶ ማካፈልና ማስተረፍን እንጂ ለብቻው ጠግቦ ማደርን አይመርጥም። የእሱ ማግኘት የሚያስደስተውን ያህል የሌላው ማጣት ያሳዝነዋል፣ ያሳስበዋልም። ከራሱ ድካምና ጥረት በሚያገኘው ረክቶ ይኖራል እንጂ ከሌላው ነጥቆ እና ዘርፎ አይበለጽግም ወዘተ። በፈላስፋው ሎክ እምነት የተሳለው የሰው የማሰብ ብቃትም እንዲህ አይነቱ ምናብ በመላበስ የሚገለጽ ሆኖ ነው እናገኘዋለን። ይሁንና የሰው ልጅ ከዚህም የማሰብ ብቃት በላይ የላቀ ተፈጥሮን ባለቤት መሆኑን መረዳት ደግሞ ያስፈልገዋል። የሰው ልጅ ከእንስሳቱ የተለየ የመለየቱን ምስጢርና ብቃት ከማሰብ ባለፈ ከገለጹልን አንዱ ሼክስፒር ነው። ሼክስፒር በብዕሩ ሐምሌትን እንዲህ ያናግረዋል። ሰው እንዴት እጹብና ድንቅ ሥራ ነው! ሐሳቡስ እንዴት ክቡር ነው! ለአፈጣጠሩም ጥበብ ማብቂያ አይገኝለትም። በቅርጾ በውበቱና በንግግሩስ እንዴት ያስደንቃል! በሥራውም መላእክትን ይመስላል። በመልኩም የፈጣሪውን የዚህ ዓለም ውበት ከፍጥረታትም ፍጹም። እንደ ሚልተን አይነቱ የምድራችን ባለቀኔም ፓራዳይዝ ሎስት ውስጥ ሰውን ከመላእክትና ከፈጣሪ ጋር እያወዳደረው ወደዚያው ደረጃ የዘለቀ ክብር ለራሱ እንዲሰጥ እንዲህ ይመክረዋል። እንደ ሌሎች ፍጥረታት አራዊት ያልሆነ፣ በማሰብ ብቃቱ የተቀደሰ፣ በክብሩም እንደገነት የተፈራና የገነነ እንግዲህ የሰው ልጅ ሀሳቡን ታላቅነት የክብሩን ውበት እንዲሁም የማንነቱን ጥልቀት ተረድተው በዓለም ላይ የሚገባውን ስፍራ እንዲያውቅና በዚያም እንዲመላለስ በርካታ ጠቢባን ደክመው የመከሩት ይህን ባይረዳ እንደ እንስሳ መመላለሱ የእነሱንም ባህሪ ማሳየቱ አይቀሬ መሆኑን ከማመን በመነጨ ነበር። ሰው ከእንስሳ የመለየቱ እውነት በማሰቡ ብቻ ሳይሆን በባህሪውም ላይ የተመሰረተ ካልሆነ እንደ እንስሳ በስጋዊ ፍላጎቱ የተያዘ ነጥቆ ለመብላት የሚያደባና የነገ ህልምና ራዕይ የተነፈገ መሆኑ አይቀርም። ሰው በመሆን ተፈጥሮ ውስጥ የሚገኘውን ታላቅነት ለመግለጥ ከመልክና ከቅርጽ ባለፈ እንደ ሰው የማሰብን ብቃት ሰው ከመሆን ባህሪ ጋር አዳብሎ መታደል የግድ የሚለው ለዚሁ ነው። ይሄ መታደል ደግሞ ከመማር ይመጣል። ሰው መሆንን መማር፣ ሰው መሆንን የተማረ እንስሳዊ ባህሪን ሽሯልና ስለምንና ስለማን እንደሚኖር ያውቃል። ክብሩን፣ ነጻነቱንና ፍላጎቱን ለሁዱና ለጥቅሙ አሳልፎ አይሰጥም። እምነቱን እንጂ ፍርሃቱን አይኖርም። በማሰቡ ይለያል እንጂ መንጋውን አይከተልም። የመኖሩን ትርፍ በትውልዱ ኪሳራ አያወራርድም። እጆቹ ለመስጠት እንጂ ለመንጠቅ አይዘረጉም። ከሌላው መከራ ደስታውን አያጭድም ወዘተ። ሰው የመሆን ልዩነት በማሰብ ብቻ ሳይሆን በድርጊት የሚገለጽ ባህሪ ካልታየበት ከእንስሳ የመለየቱን እውነትስ እንዴት አድርገው መቀበል ይቻላል? ሰው መሆንን መማር የሚያስፈልገውም ለዚህ ነው። እንዲያ ካልሆነ የሰው ማንነቱም ሆነ ልዩነቱን የሚገልጸው ከማሰቡ ይልቅ እንስሳዊ ባህሪ ሆኖ ይገኛል። እዚህ ላይ የሰው ልጅ ሰው ሆኖ በመፈጠሩ ብቻ የማሰብ ጸጋ የተቸረውና ይህም ከሌላ እንስሳ የተለየ የሚያደርገው መሰረታዊ ጉዳይ ከሆነ ከእንስሳቱ ያነሰ ከአራዊቱም የከፋ ባህሪ ያላበሰው ታዲያ ምን ይሆን ብሎ መጠየቅ የተገባ ይሆናል። የዚህ መጣጥፍ ዋነኛ ትኩረትም ይህ ነው፤ ሰው አለመሆን በማሰብ ብቃቱ አማካኝተው ከሌላው እንስሳ በመለየት በከፍታ ስፍራ የተቀመጠው የሰው ልጅ ሰው የመሆንን ምስጢር ገና ያልተማረ ነውና ስፍራው አይገባውም የሚሉ ጠቢባንን ደግሞ አገኘን። የእነዚህ ጠቢባን ዋነኛ መከራከሪያ ሆኖ የሚቀርበው የሰው ልጀቱንም ያህል ከእንስሳት የተለየ የማሰብ ብቃትን የታደለ ፍጡር ተደርጎ ቢወሰድ ይሄ ብቃቱ ግን ሌላውን ለመጨቀውንና ለማጥፋት እስከተጠቀመበት ድረስ ዞሮ ዞሮ ከሌላው እንስሳ የሚለይበት ጉዳይ አለመኖሩ ነው። እናም የሰውን ማንነት በበቂ ለማሳየት ማንፀሪያችን እንስሳቱን ልናደርጋቸው የተገባ ሆነ። ሰው ማሰቡን ተገን አድርጎ ራሱን ከእንስሳቱ ለመለየት ቢሞክርም ከእነሱ በተሻለ የእሱን ማንነት የሚያሳይለት ደግሞ አልተገኘም። በዚህ ረገድ ቀዳሚነቱን ወስዶ የተነሳው ጣሊያናዊ ፈላስፋ ኒኮሎ ማኪያቤሊ ነበር። ማኪያቤሊ ሰዎችን የሚመለከታቸው እንደ አራዊት ነበር። እንደ አንበሳ፣ እንደ ቀበሮ፣ አንዳቸው በሌላቸው ላይ ሲያደቡና አንዳቸው ሌላቸውን በማጥፋት የተያዙ አራዊት አድርገው ይስላቸዋል። በተለይም ይሄ ባህሪ በፖለቲከኞች ዘንድ የገነነ መሆኑን የተረዳው ማኪያቤሊ በዘር ላይ ተመስርቶ የሚወራረደው የስልጣን ወንበር እንደሚያበቃና አዲስ ገዢ በአዲስ መንፈስ ሊመጣ እንደሚችል ይተነበያል። ይሁንና ይህ አዲስ ገዢ ህዝቡን የተቀበለውን ልማድና ማህበራዊ ፖለቲካዊ ስርዓት ለመቀበል ስለሚቸገር ሰላምና መረጋጋት ለማስፈን ሞራላዊ ዝቅጠትን በተከታዮቹ ዘንድ መዝራት እንደሚገባው ይመክራል። ይህ ገዢ በህዝብ ፊት የሚያሳየውና በግል የሚከተለው ሞራላዊ አስተሳሰብ የሁለት አራዊት መልክ ቢኖረው የተሻለ ገዢ ይወጣዋል ባይ ነው። በአደባባይ ይፈሩት ዘንድ እንዳንበሳ ኃያልና ቁጡ፣ ለብቻው ከልፍኙ ሲገባ ደግሞ ዙሪያውን ተጠራጥረውና ተጠንቅቆ እንደሚኖር ቀበሮ መሆን ካልቻለ ተስፋ የለውም። እሱንም ሆነ ተከታዮቹን ሞራል በእነዚህ አራዊት ባህሪያት የሚያንጽ እሱ ከስጋት ነጻ የሆነ ነው ይለዋል። ሰው ከእንስሳት የሚለየውን ማሰብ ጥሎ ከእነሱ ጋር አንድነቱን ለማሳየቱ ማኪያቤሌ እንዲህ ቀዳሚ ሆኖ አገኘ ነው። ሰውን ከእንስሳ የሚለየው ማሰቡ እንደሆነ ተደርጎ የሚቀመጠውን አለመቀበል ብቻ ሳይሆን እንስሳቱም እንደ ሰው ማሰብና በሐሳባቸው መመራት እንደሚችሉ የሚከራከረውን ፈላስፋውን ሞንቴኝን ደግሞ የምናገኘው በዚሁ የማኪያ ቤሊ ዘመን ነበር። ለሞንቴኝ ከሰው ይልቅ በእንስሳት ዘንድ የተሻለ የማሰብ ብቃት እንደሚገኝ ማሳየው አድርጎ ዘወትር ጠቅሶ የነበረው የአንድ ዳኛ ውሻን ታሪክ ነበር። ይሄ በአደን የሰለጠነ ውሻ አንድ ጊዜ በዱር ውስጥ ሲዘዋወር መውጫው ይጠፋዋል። ይሁንና ለሰዓታት ከተጓዘ በኋላ በሶስት አቅጣጫ ወደ ተዘረጉ መንገዶች ይደርሳል። በዚህ ጊዜ ውሻው በመጀመሪያ የግራውን፣ በመቀጠል ደግሞ የቀኙን አቅጣጫ መንገዶች ካሸተተ በኋላ በመጨረሻ የመካከለኛውን አቅጣጫ መንገድ በማሽተት እሱን ተከትሎ ወደ መንደሩ ተመለሰ። ውሻው በመንገዶች ላይ ያሸተተው የመጣበትን ዱካ ነበር። ይሄ ውሻ የማሽተት ብቃቱን ተጠቅሞ መንገዱን እንደሚያገኝ ባያስብ ኖሮ በዱር ውስጥ ጠፍቶ በቀረ ነበር። እናም ለሞንቴኝ ሰውን ከእንስሳ የሚለየው ማሰቡ ሊሆን አልቻለም። ይልቁንም የዚህን ውሻ ያህል የተፈጥሮ ስጦታቸውን ተጠቅሞ ማሰብና መንገዳቸውን ማግኘት የማይችሉ በርካታ ሰዎችን ተመልክቷልና። ወደ ቅርቡ ዘመናችን ስንመጣ ደግሞ ከሰው ይልቅ እንስሳቱን በተሻለ ማሰብ ላይ ያስቀምጦ የሰውን ማንነት የምናይበት ደረጃ ያደረሰንን እንግሊዛዊውን ደራሲ ጆርጅ ኦሮዌልን እናገኛለን። ለኦሮዌል ማናቸውም የአብዮት ታሪኮች ከሰው ልጅ ነጻነት፣ ክብርና እኩልነት ጋር በተገናኘ የተጠነሰሰ ጅማሬ ቢኖራቸው መጨረሻቸው ግን ጭቆናና ባርነት ማትረፍ ለመሆኑ ማሳያ ያደረጋቸው እንስሳትን ነበር። በዚህም የሰው ልጅ ባህሪ ከአንዳንድ እንስሳት የተቀዳ እንጂ የተለየ አለ መሆኑን ያረጋግጥልናል። ከኦሮይል አኒማል ፋርም በጥቂቱ ስንቀነጭብ እግረ መንገድ የእንስሳቱ ማንነት በሰው ልጅ ባህሪ ውስጥ ፍንትው ብሎ ይታየናል። እንስሳቱ በሰው ልጅ ላይ ካመፁ በኋላ መሪያቸው በሆነው በአሳማው ናፖሊዮንና በተከታዮቹ የተገባላቸው ቃል እንዳልተፈጸመ ብቻ ሳይሆን ከቀደመው ኑሯቸው የባሰ መከራ እንደገጠማቸው በመረዳት ማጉረምረም ይጀምራሉ። በተለይም ናፖሊዮን ባሰለጠናቸው አስፈሪ ውሾች ተከብቦ ምርጡን ነገር ለራሱና ለተከታዮቹ በማጋበሱ ጥላቻቸው ከፍ እያለ መምጣቱን የተገነዘበው ሱኮይለር የተባለው አሳማ፣ የፕሮፖጋንዳውም ኃላፊ ነው፣ እንዲህ ይላቸዋል። ቀንና ማታ ስለ እናንተ ደህንነት ተግተን በመስራት ላይ እንደምንገኙ አታውቁ ምን ይህን ወተትና ፍራፍሬ በየእለቱ የምንመገበውስ ስለ እናንተው መሻሻል አይደለምን? እኛ አሳሞች ከዚህ ተግባራችን ብንታቅብና ብንደክም ምን ሊመጣባችሁ እንደሚችልስ አታውቁምን? ጆን ተመልሶ ይመጣል። አዎ ጆን ተመልሶ ይመጣል። ጓዶች፣ በእርግጠኝነት ይህን ነግራችኋለሁ። ከሰው ጭቆና በአሳማ መሪነት ነፃ የወጡትና የራሳቸውን መኖሪያ የመሰረቱት እንስሳት በሰው ተመልሶ የመምጣት ፍርሃት ስለተያዙ አሳሞቹ የሚያግበሰብሱት ለነሱ ደህንነትና ብልጽግና እንጂ ለሌላ እንደማይሆን አምኖ ተቀበሉ። በሌላ ጊዜ እንስሳቱ በአሳማው ናፖሊዮን በመመራት የተረጋገጠ እኩልነታቸውን ተጠቅመው ወጣ ፋንታቸውን ለመወሰን ተነሱ። ስኩለር ተመልሶ መጣ። ጓዶች እንስሳት ሁሉ እኩል መሆናቸውን ከጓድ ናፖሊዮን በላይ የሚያምንም ሆነ የተቀበለ እንደሌለ ልትረዱ ይገባል። የራሳችሁን እድል አስመልክቶ በራሳችሁ ስትወስኑ ከመመልከት በላይ የሚያስደስተውም ነገር የለም። ነገር ግን ነገር ግን አንዳንድ ጊዜ የተሳሳተ ውሳኔ ላይ ልትደርሱ እንደምትችሉ ደግሞ ያሳስበዋል። እንደዚያ ከሆነ ደግሞ የሁላችን እጣ ፈንታ ምን ይሆናል? ለእንስሳቱ ይህም ገለጻ አሳማኝ ነበር። ምንም እንኳ እነሱን አስመልክቶ የመወሰኑ እድል በመሪያቸው እጅ ወደቀ ቢሆንም እኩልነታቸውን የተቀበለ መሆኑ በራሱ በቂያቸው ሆኖ አገኙትና ሕይወትን ቀጠሉ። ይሁንና እምነታቸውን ጥለውበት እስከ መጨረሻው የተከተሉት መሪያቸው ማስፈራሪያው አድርጎ ሲጠቀምበት ከኖሮ የቀድሞ ገዥያቸው ሰው ወይም ጆንስ ጋር ከጀርባቸው ተስማምቶ አሳልፎ ሊሰጣቸው መሆኑን የተረዱት በስተመጨረሻ ላይ ሆና መታለላቸውን በአመጽ ለመግለጽ ሲሞክሩ ደግሞ የናፖሊዮን ስልጡኖች ሰዎች በጩኸት አፈጠጡ። አስራ ሁለት የቁጣ ድምጾች በአንድ ቅጽበት ተሰሙ። የሁሉም ቁጣ ደግሞ ተመሳሳይ ነበር። የአሳሞቹ ፊት ዛሬ ምን እንደለወጠው አሁን ጥያቄ ማንሳት አልተቻለም። እንስሳቱ ከአሳማ ወደ ሰው እንደገና መልሰው ከሰው ወደ አሳማ ተመለከቱ። ነገር ግን የትኛው አሳማ የትኛው ደግሞ ሰው መሆኑን መለየት ተሳናቸው። የሰው ልጅ ከቀሪው እንስሳ ከሚለይበት የማሰብ ችሎታ ይልቅ የሚመሳሰልበት ባህሪው ሚዛን እንደሚደፋ ገልጦ በማሳየት ረገድ ኦርዌል የተሳካለት ሆኖ አልፏል። እንስሳዊ ባህሪ በሰው ዘንድ የገነነ ሆኖ ሲገለጥ እንደ አሳማ፣ ውሻ፣ ቀበሮ፣ በግ፣ በሬ፣ ቆቅ ወዘተ መመሰሉም ከዚሁ እውነት በመነጨ ነው። ይህን እውነት ደግሞ በሌላው ራሽያዊ የስነ ጽሑፍ ሰው ጆርጅ ጉርዳ ኤፍ ስራ ውስጥ በተለየ መልኩም ቢሆን እንደሚከተለው አገኘ ነው ጉርዳይፍ የጻፋት ታሪክ ዋነኛ ማጠንጠኛ በአንድ አስማተኛ ሰው ዙሪያ የምትሽከረከር ነች። ይህ አስማተኛ በደን በተሞላ ተራራ ላይ ኑሮን የመሰረተ ሲሆን በብዙ ሺህ የሚቆጠሩ በጎችም ነበሩት። ችግሩ ግን በጎቹ አጥብቀው ይህን አስማተኛ መፍራታቸውና መሸሻቸው ሲሆን የዚህ ምክንያቱ ዕለት ዕለት ለቁርሱ፣ ለምሳውና ለራቱ አንዳንድ በግ ሲታረድለት መመልከታቸው ነው። ስለሆነም እሱ ባለበት አካባቢ በጎቹ ፈጽሞ መገኘት የማይሹ ከመሆናቸውን ባሻገር በጥቅጥቁ ዱር ውስጥ ሲሽለኮለኩና ሲደበቁ መዋልን አማራጭ አድርገውት ነበር። አስማተኛው ሰው ግን ለበጎቹ የተለያዩ ታሪኮች እየተናገረና በአስማቱም እያፈዘዘ ሲያጠምዳቸው ይውላል። ለበጎቹ ከሚነገራቸው ታሪክ መካከል ለአንዳንዶቹ ሰዎች ናችሁ፣ አትፍሩ፣ ታርዶ የሚበሉ እኮ በጎች ናቸው፣ እናንተ ደግሞ እንደኛ ሰው ናችሁ ይላቸው ነበር። ሌሎቹን ደግሞ እናንተ አንበሶች ናችሁ የሚፈራ በግ እንጂ አንበሳ አይደለም። በጎች ፈሪዎች ስለሆኑ ስራቸው ሽሽት ብቻ ነው። እናንተ አንበሶች ናችሁ፣ ከመሮጥ ይልቅ በጀግንነት መሞት ልትመርጡ ይገባል። ስለዚህም በጎች ሲገደሉ ብትመለከቱ እናንተን የሚመለከት አይደለም። በጎች የተፈጠሩት ሊገደሉና ሊበሉ ነው ይላቸዋል። እነዚህንና ሌሎች ታሪኮችን እየነገረ በጎቹ እሱን መፍራትና መሸሽ ማቆም ጀመሩ። ሌሎች በጎች እየታረዱ ሲበሉ ቢመለከቱም የእነሱ ችግር እንዳልሆነ በማመን ተስማምቷቸው ኖሩ። ምክንያቱ ደግሞ አንድ ሰው ሌላው አንበሳ ሌላው ነብር ሆኗልና የበጎቹ መበላት ለነሱ የሚያሳስብ ባለመሆኑ ነው። ከመካከላቸው ከሚገደለው በቀር ማናቸውም በግ አልነበሩም። እና ሰው ከእንስሳ የሚለየው ማሰብ መቻሉ ቢሆንም ይህ ችሎታው ግን ከአራዊት በተወረሰ ባህሪ የተሸነፈ ለመሆኑ ከላይ የቀነጨብ ናት የጉርዳ ኤፍ ድርሰት በቂ ማሳያ ትሆናለች። ሰው ከተቀረው እንስሳ የሚለየው በማሰቡ ነው። ይሄ ማለት ግን እንስሳ አይደለም ማለት አይሆንም። ይልቁንም ከእንስሳት የለየውና በእነሱ ላይ እንዲሰለጥን ያደረገው በማሰቡ ውስጥ የተደበቀ ባህሪው እምነቱን፣ አቋሙንና አስተሳሰቡን እንዲሸሮ ብቻ ሳይሆን በእነሱ ዘንድ እንኳን የማይገኝ ክፋትና ጭካኔን እንዲሸከም ስላደረገው እንጂ ታላቁ መምህር በተኩላዎች መካከል እንደ በጎች ልካችኋለሁ የማለቱን ምስጢር የምንረዳው በሰው መሆን ውስጥ አለመሆን ደግሞ እንዳለ ሲገባን ብቻ ነውና፣ ሰው ማለት ሰው በአይን ከሚታየው ማንነቱ ባለፈ ሰውነቱን የሚያስረዳና የሚያረጋግጥ ማሳያ ሊኖረው ይገባል። እንዲያ ካልሆነ በእንስሳዊ ተፈጥሮ ደረጃ ብቻ የሚንቀሳቀሱ ሰዎችን ተመልክቶ ማለፍ የግድ ይሆናል። ብርሃኑ ድንቄ አልቦ ዘመድ በተሰኘችው ድርሰታቸው ይህንኑ ሰው የመሆንና አለመሆን ጥያቄ አንስተው ምላሽ ባስቀመጡበት ትንታኔ ወደ ጉዟችን መቋጫ እንሻገር። በእርግጥ ሰው ሰው መሆኑን ለማስረዳት የሚጠየቅበት ቁም ነገረኛ ሰዓት ሲመጣ፣ ተመጻዳቂዎች ምንም ማምለጫ ቀዳዳ ያገኙ ሰዓቱ ያጋልጣቸዋል። በዚያን ጊዜ አንዳች መሰረተ ነገር የሌላቸው በእንስሳዊ ተፈጥሮ ደረጃ ብቻ የሚንቀሳቀሱ ተግደርዳሪዎች መሆናቸው ከማንም ለመሰወር አይችሉም። ይኸውም ራስን ያለ ልክ መውደድ፣ ከርስን ለመሙላት ያለ ልክ መጨነቅ፣ አጌጦ ለመታየት መጣጣር፣ ግላዊ ደስታን ያለ ልክ ማፍቀር፣ ስለ ሌላው ሰው ችግር ምንም አይነት የተሳታፊነት ስሜት ማጣት፣ የውሽንፍሩ ጊዜ አልፎ ፀሐይ ስትወጣ ብቻ ራስን ለማሳወቅ መጣጣር ነው። እንደዚህ ያሉትን ተግደርዳሪዎች ሁሉ ዘቢስት ሊማይን እያልኩ ጠራቸዋለሁ። በሰውነታቸው ሊታመኑ አይችሉም፣ የቆሙበት መሰረተ ነገር የላቸውም። በሌላው በኩል ደግሞ ለሌሎች መስሎ ለመኖር የማይፈልጉ ሰዎች አሉ። ለእነርሱ የማህበራዊ ወይም ኤቲካል ስርዓት ምንም ዋጋ የለውም። ይህንንም በግልጥ ለመናገር አይሰጉም። የእነርሱን ምግባር የሚቆጣጠረው ተላው ኦፍ ዘ ጃንግል እየተባለ የሚጠራው ሀይል ብቻ ነው። ሃይማኖት፣ ፍልስፍና፣ ስነ ጥበብ በእነርሱ ህይወት ውስጥ ስፍራ የለውም። እንደዚህ ያሉትን ሰዎች ቱባ አውሬዎች ወይም ቱባ እንስሶች እላቸዋለሁ። እንግዲህ ሰው ከሌላው እንስሳ በማሰቡ እንደተለየ ሁሉ ከሌላው ሰው ደግሞ የለየው ባህሪው ነው እንላለን። ሰው በመሆንና ለመሆን መካከል የተሰመረው ድንበር ይኸው ነው። ከሰው መካከል ሰውን ፈልጎ ለማግኘት የሚቻልበትን ቁም ነገረኛ ሰዓት መጠበቅ የግድ ቢሆንም እስከዚያው የሀገራችን ጀግና የሸለለውን በልብ ይዞ መቀመጥ አዋቂ ነው። ሰው ማለት ሰው ማለት ሰው ማለት ሰው ማለት ሰው የሚሆን ነው፣ ሰው የጠፋ እለት። እናመሰግናለን።